ሴቶች የምትሸውዷቸውንና የምትዋሿቸውን አስር ውሸቶች አሁን ነግራችኋለሁ። ወንዶች እናንተን ሴቶችን የሚዋሿችሁን ውሸቶች፣ እነዚህ ውሸቶች እርግጠኛን የምነግራችሁ የብዙዎቻችሁን ሕይወት ይጎዳሉ። ላይመስላችሁ ይችላል፣ ላትገነዘቧቸው ትችላላችሁ። ነገር ግን በስርዓት ካዳመጣችሁኝ ግን የነገ ቀሪ ዘመናችሁን ታስተካክላላችሁ። አሁን ከዚህ በኋላ የምነግራችሁን አስር ነጥቦች እስከመጨረሻው ተከታተሉ የመጀመሪያው ብዙ ወንዶች ከሚዋሹአቸው ውሸቶች መካከል ሌላ የምትስበኝ ሴት በህይወቴ አግኝቼ አላቅ የሚባል ውሸት አንዳንድ ሴቶች እውነት ይመስላችኋል እርግጠኛ ልጠይቃችሁ በነገራችን ላይ በጊዜው በሰዓቱ ፍቅረኝነት ጩኝነት ላይ ያላችሁ ለአንቺ ያለው የፍቅር ስሜት ሊሆን ይችላል እንደዛ የሚያናግረው ወይም ደግሞ ወስላታነት ሊሆን ይችላል እንደዛ የሚያስደርገው እንጂ እርግጠኛውን የምነግራችሁ ሴቶች፣ የትኛውም ወንድ ከዚህ በፊት ያገኛትንም ሴት እንደዚህ ይላታል፣ ወደፊት የሚያገኛትንም ሴት እንደዚህ ማለቱ አይቀርም። ስለዚህ ብዙ ደስ አይበላችሁ። እኔ ምንድን ነው የሚለው እንዳንቺ ያፈቀርኳት ሴት የለችም፣ ሌላ የምትስበኝ ሴት እስከዛሬ አላገኘሁም ምናምን። እንዲህ የሚባል አማርኛ የለም። አግኝቶ ያውቃል ደግሞ ወደፊት የሚያገኛት ፣ ስለዚህ ብዙ ደስ አይበላችሁ። አንዳንዴ መልክ ለመስራት ከሆነ ጥሩ ነው፣ ምንም ማለት አይደለም። ስለዚህ እንደዚህ አይነት ወሬ የሚያወራችሁ ወንድ ካለ ዞር በሉ ማለት ያለባችሁ። ወደ ሁለተኛው ሀሳብ እናልፋለን። ወደ ሁለተኛው ሀሳብ ስናልፍ እንደዚህ አይነት ስሜት ተሰምቶኝ አያቅም ነበር የሚባለው ውሸት። እንዴት ነው የማይሰማው? ምን የፍቅር ስሜት ነው ያልተሰማው ከዚህ ፊት? ወይስ ሀዘን ነው? ወይስ ደስታ ነው? ወይስ ምንድን ነው? የልብ መሰበር ነው? ሁሉም ሰው በህይወት ውስጥ የሚያሳልፋቸው የራስ የሆነ የህይወት መስመር አለው። ስለዚህ ብዙ ሴቶች መሾር የሌለባቸው ነገር ምንድን ነው እንደዚህ አይነት በቃ አንቺን ካገኘ በኋላ እንደዚህ አይነት ስሜት ተሰምቶኝ አያውቅም፣ አንቺን ከማግኘት በፊት እንደዚህ አይነት ስሜት ተሰምቶ አያውቅም ምናምን። እንዴት ነው የማያውቀው? ያውቃል። ስለዚህ ሞኞቹ አትኑሽ አትሸወዱ። የትኛውም ወንድ ስሜት ተሰምቶት ያውቃል፣ ደግሞ ወደፊት ይሰማዋል። ስለዚህ ከዚህ ውሸት እራሳችሁን ጠብቁ ወደ ሦስተኛው ውሸት እናልፋለን። ወንዶች ሴቶችን ከሚያወሿቸው ውሸቶች መካከል ሦስተኛው አልቻልኩም ነበር የሚባል ውሸት ቀጠሮ ኖሯችሁ ሊሆን ይችላል የሆነ ነገር እናደረጋለን ብላችሁ ተነጋግራችሁ ሊሆን ይችላል። በዚህ ሁኔታ ውስጥ አብራችሁ እያላችሁ አልቻልኩም ነበር የሚባል ውሸት ሳይችል ቀርቶ አለን። በነገራችን ላይ እርግጠኛ ሆኜ የምነግራችሁ እዚህ ጋር ሴቶች በጣም ማወቅ ያለባችሁ ነገር ምንድን ነው፣ የትኛውም ወንድ የትኛውም ወንድ ብዬ መናገር እችላለሁ ለሚያፈቅራት ሴት አልቻልኩም ነበር የሚባል አማርኛ ከውስጡ አይወጣም። በጣም ክራውድድ ሆኖ አለመቻል ውስጥ እንኳን ቢገባ አንድ ሊያደርገው የሚችለው ነገር አለ። ምን ማሳወቅ ነገ ላይ የሆነ ከሆነ ሰዓት በኋላ ላይችል የሚችለው ነገር ካለ ለምሳሌ ቀጠሮ ኑሯችሁ ከሆነ የኔ ቆንጆ እንደዚህ እንደዚህ አጋጠመኝ እና ከትንሽ ደቂቃ በኋላ ወይ ትንሽ ቆይቼ እመጣለሁ ወይ ደግሞ ትንሽ ቆይተን እናደርገዋለን ወይ ደግሞ እንደዚህ እንደዚህ እናድርገው አይነት ነገር ነው እንጂ የሚያወራሽ ሳይደውልልሽ ቴክስት ሳያረግሽ ሳያሳውቅሽ፣ ምንም ሳይል ልክ ቀጠሯችሁ ካለፈ በኋላ ስትገናኙ አልቻልኩም ነበር የዛ ሰዓት ምናምን የሚልሽ ከሆነ አትጠራጠር የኔ እናት እር- እየቀላወጠ እያዋሸሽ ነው ወይም ደግሞ ልትገናኙ በቃ መደወል አለብን፣ መገናኘት አለብን ብላችሁ አስባችሁ የሆነ ሳትለኝ፣ ምን ሆነህ ነው ግን ያላገኘኸኝ? ምን ሆነህ ነው ያልተመቸህ? ምናምን አልቻልኩም፣ በጣም ቢዚ ሆኜ ምናምን። ኧረ አይደለም! ወንድ ለሚያፈቅራት ሴት መቼም ቢዚ አሉ፣ እኔ ማለት ከአባባል እንኳን ተረዱ ቢያንስ እኔም ባታሙ። ሴትና ምን ይላከው ሞት አይፈራ የሚባል አማርኛ እንዳለ ታውቃላችሁ አይደለም። ምንም ነገር ለሴት ልጅ ከማድረግ ወደኋላ አይልም ወንድ ከፈቀረ፣ እውነት ካፈቀረ ማለት ነው። ስለዚህ ወንዶች ከሚዋሿቸው ውሸቶች መካከል ሶስተኛው ምንድነው? አልቻልኩም ነበር ነው። ወደ አራተኛው ውሸት እናልፋለን። ወንዶች ከሚዋሿቸው ውሸቶች መካከል አራተኛው ቃል እገባልሻለው እቀይረዋለው የሚል ንግግር በተለይ በተለይ ብዙ ሴቶች የምትሸወዱት ሱስ ዓለም ውስጥ ያለ ወንድ ከሆነ ቺቴ ማረግ ሱስ ካለበት ድራጎችና መጠቀም እንደዚህ አላስፈላጊ ነገሮች አይነት ነገሮች ኖረበት በቃ እቀይረዋለው አይነት ብሎ ውሸት ይዋሻል። አንዳንዴ እኔ ይሄ ነገር አይቀየርም ነው ያልኩ ያሉት አይስተካከልም አይደለ። አንዳንዱ ግን ሞርዛ ነገር ውስጥ በጣም አዲግ ነው ይምረኝ ነው የምላችሁ። ስለዚህ ነገ ኢቭን ከባህሪ አንጻር አንዳንድ የማይመቹ ባህሪ አንዳንድ ደስ የማይሉ ባህሪዎች ማስተካከል እቀይረዋለሁ ሳይሆን ማለት ያለበት አንድ ወንድ ተቀይሮ ነው ማሳየት ያለበት። ተረዳችሁ? ያረድ እቀይረዋለሁ ገና ፊውቸር ነው ተስፋ ነው። ስለዚህ በተስፋ ላይ ሆነሽ እድሜሽና ጊዜሽን ለማቃጠል ብዙ ባትዳጅ ጥሩ። ሶ መሆን ግን ያለበት ምንድ ተቀይሮ ነው ማሳየት አለብን። ስለዚህ ቀይረዋለሁ ሲልሽ ቀይር አሳየኝ ነው ማለት ያለብሽ እንጂ ለውጥ አሳየኝ እንጂ በቃ ችግር የለውም ትቀይረዋለ ምናምን ብለሽ አይደለ መቀጠል ያለብሽ። እንደዚያ ብለሽ የምትቀጥ ከሆነ ያው ታገኘዋለሽ፣ ቤቶች ላይ ፋይናል ላይ ውጤቱን ታገኘዋለሽ። ስለዚህ እንደ ወንድም የምነግርሽን ነገር አዳምጪ። አምስተኛ ወንዶች ሴቶችን ከሚዋሻቸው ውሸቶች መካከል ቺት አላረግም የሚለው ውሸት። በእርግጥ ያው ቺት ለማድረግ ወይ ደግሞ ሌላ ሰው ላይ ለመማገጥ ፍቃድ ይጠይቃል አይደለ? እኔ ምናልባት እንደው ማካረፍ ተደቅኖበት ሰው ካልሆነ በቀር ወይ ደግሞ በሞትና በህይወት መካከል የሚያደርስ ነገር ላይ ገብቶ ካልሆነ በቀር ሆን ብሎ ሄዶ አስቦበት ተዘጋጅቶ አቅዶ ገብቶ ልብሱን አውልቆ ተኝቶ ሳላስበው ነው ምናም ይባል አማርኛ አይኖርም። ምናልባት መድኃኒት አጠጥታው ከሆነ ራሱን እንዲስ አድርገው ከሆነ ከዛ ውጭ ግን ቺት አላረግም እንዴ? እድሉን ካገኘ ሊያደርግ ይችላል። ያ ማለት ታማኝ ወንዶች የሉም ማለት ነው። አሉ አንዳንድ ጊዜ አንዳንድ ወንዶች እንደዚህ ብለው ሊዋሹ ይችላሉ ማለት ነው። ስለዚህ ሴቶች ተጠንቀቁ። ወደ ስድስተኛው ሃሳብ እናልፋለን። ወንዶች ሴቶችን ከሚዋሿቸው ውሸቶች መካከል በተለይ ትልቁ ውሸት አሁን መነግራችሁ ትልቁ፣ ስድስተኛው ላይ ላይክ ያደረጋችሁ ሰዎች ምንሆናችሁ ነው? ላይክ አርጉ እንጂ ቪዲዮ አልተመቻችሁም? ቁጭ ብላችሁ እያያችሁት አደለም የተጠቀማችሁ ከሆነ አይደለም። ምንም ላይክ ማድረግ እኮ ከምናችሁም ላይክ አይነስም። ከተመቻችሁ ደግሞ ቤቱ ፎሎ አድርጉት። ሌላ ጊዜ እንደዚህ የሚጠቅሙ ቪዲዮዎችን ስለቅላችሁ እንዲደርሳችሁ ያደርጋል። ስለዚህ ፎሎ አድርጉ፣ ላይክ አድርጉ፣ ደግሞ ለሌሎችም ሼር አድርጉ ሰው። ወደ ስድስተኛው ሀሳብ እናልፋለን። ስድስተኛው ወንዶች ሴቶችን ከሚዋሻቸው ትልቅ ውሸቶች መካከል ያለፈ ታሪክሽ ለእኔ ምንም አይደለም የሚል ውሸት እደግመዋአለው፣ ያለፈ ታሪክሽ ለእኔ ምንም አይደለም የሚባል ውሸት። ምናልባት እንደዚህ ብሎ ነግሮች ሊሆን ይችላል። ያ ማለት ስላለፈ ታሪክሽ አናንድ ነገሮችን እንድታወሪው እንድትነግሪው ምናምን ሊሆን ይችላል። ግን እርግጠኛ ሁኜ የምነግርሽ የትኛውም ወንድ ስላለፈ የህይወት ታሪክሽ ምናልባት ማወቅ በሚገባው ልክ ማወቅ ሊኖርበት ይችላል። ከዛ ውጭ ግን ዲቴል እየገባሽ አንድ በአንድ ሻይ የጠጣችሁትንም ያማሰላችሁትንም በእግር ወክ ያረጋችሁበትንም ቦታ የተራመዳችሁበትንም እርምጃ ልክ ሁሉ ዲቴይል እየገባሽ እምትነግሪው ከሆነ ኦኬ እሺ እያለ ይሰማሽና፣ ከዛ ፋይናል ግን የሆነ ፓርት ላይ የሆነ ግጭት ውስጥ ስትገቡ፣ የሆነ መኮራረፍ ውስጥ፣ የሆነ አለመግባባት ውስጥ ስትገቡ ድሮም እኮ ብሎ ይነሳልሻል። አ በጣም ብዙ ሰዎች አይ ሚን በጣም ብዙ ሴቶች እየተቸገሩ ከሚገኙባቸው ነገሮች መካከል ኢቨን ወንዶችም ጭምር ያለፈ የህይወት ታሪክን ዲቴይል ለዛ ሰው በማውራት በዛ ሰው ህይወት ውስጥ እንድንገመት ማድረግ። ኦልሬዲ ያለፈ ህይወት እኮ ያለፈ ነው አይደለ? ስላለፈ ነገር አንስታችሁ መነጋገራችሁ በራሱ ምናልባት እንደው ከጥቅሙ ይልቅ እኔ ጉዳት ነው የሚታይ። ብትችሉ አዲስ ህይወት ገንቡ። በቃ ያለፈው ያለፈ ነው፣ ደግሞ ያለፈ ያለፈ ነው ብላችሁ። ደግሞ አንዳንድ ሰዎች አሉ፣ ነገ ማግባታቸው አይቀርማ፣ ነገ ትዳር መመስረታቸው አይቀርም ነገ የሆነ ህይወት መመስረታችሁ አይቀርም። ነገ ወይ ትልቅ ቦታ መድረሳችሁ አይቀርም። ሶ አትንገብገቡ፣ ወይ ደግሞ ይሄ አትቅበጡ። አሁን ባላችሁበት ሰዓት ነገ እንደሚሞት ሰው ኑሮ። እሺ፣ ነገ ምታገባ ምታገቢ ከሆነ ነገ ህይወት የሚኖርክ የሚኖርሽ ከሆነ ዛሬ ላይ ይሄ አላስፈላጊ የህይወት ጠባሳ ውስጥ አትግቡ። ሰው እናንተን ሲቀርባችሁ ኢቭን ነገ ለምታገቡት ሰው የሆነ የሚደብር የህይወት ትውስታ አስቀምጣችሁ አትለፉ። በተለይ ሴቶች ቢያንስ እሺ ወንድስ አንደኛው ለይቶለታል። የሆነ ማህበራችን ላይ ያለ አይደል በሴት ሲሆንና በወንድ ሲሆን ይለያያል ነገሩ። ግን በቃ ተጠንቀቁ፣ ጥንቅቅ ብሎ አሁን ላላችሁበት ህይወት አትዝረክረቁ። አንዳንድ ስፍራዎች ላይ ሄዳችሁ ካገኛችሁት ጋር ነው ይቅርታውን፣ ስለምትጠቀማቸው ቃላቶች የወንድምነት ምክር ነው። ብትሰሙኝ ስሙኝ ለራሳችሁ ነው፣ በነገራችን ላይ ባትሰሙኝ ለራሳችሁ ነው። ካገኛችሁት ጋር እየሄዳችሁ አትጋደሙ፣ ወንዶችም ሴቶችም። ደጋግሜ ነው የምነግራችሁ፣ ጥሩ አይደለም ለእናንተ። ስፒሪቹዋል አለም ራሱ ጥሩ አይደለም ካገኛችሁት ሰው ጋር ዴት አትጡ። አንዳንድ ይሄ የዘመኑ አራዳን ባይ ብለው የሚያስቡ ሴቶችና ወንዶች አሉ። በቃ በቃ እነሱ አንደኞች ናቸው፣ ታውቃላችሁ። ንግግራቸው በጣም ቅልጥፍጥፍ ያለ ነው። ነገሮቻቸው፣ አክቲቫቸው፣ አለባበሳቸው፣ ስታይላቸው፣ ሁኔታቸው፣ የሚውሉበት ቦታ፣ የሚሄዱባቸው ሰው ኩልኩል የሆኑ ቦታዎች ናቸው። ግን ህይወታቸው ሲመረመር ግን ረመጥ ህይወታቸው ቼክ ሲደረግ ርምጥምጥ ያሉ ሰዎች በጣም ከላይ ስታያቸው ቆንጆ ናቸው፣ ውብ ናቸው። በተለይ ሴቶቹ እንዴት እንደሚያምሩ የራሳቸው ጀማ አላቸው፣ ግሩፕ አላቸው። ወንዶቹም እንደዛው ጀማ አላቸው፣ ግሩፕ አላቸው። ፊዚካላቸው ሲታይ ትልልቅ ነው። ሴቶቹም ሲታዩ የደረሱ ይመስላሉ። የሆነ ምን እንደሚበሉ አላውቅም፣ ውፍርፍር ይላሉ። የሆነ ጽድጽድት ያለ ነገር ነው። ግን አለባበስ ዜሮ፣ ንግግር ዜሮ፣ ሁኔታ ዜሮ። በቃ ዝምብላችሁ መልክ ነው።